ወደ አጫጭር መረጃዎቻችን እናልፋለን። በባንኮች ላይ ወይም ማይክሮ ፋይናንስ ተቋማት ላይ የመክሰር አደጋ ቢያጋጥም ካሳ የሚሰጠው የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ባለፉት 9 ወራት ከ5.89 ቢሊዮን ብር በላይ መሰብሰቡን አስታወቀ። የተቋሙ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው እንደተናገሩት ተቋሙ የፋይናንስ ዘርፉን ጤናማነት በማስጠበቅ ጉልህ ሚና መጫወቱን አንስተዋል። ከተሰበሰበው ገንዘብ 88.29% ከአረቦን ወይም የኢንሹራንስ ክፍያ ዋጋ እንዲሁም ከኢንቨስትመንት 11.71% መሰብሰብ እንደተቻለም ገልጸዋል። እንደ ስራ አስፈጻሚው ገለጻ ከባንኮችና ከማይክሮፋይናንስ ተቋማት የተሰበሰበው የአረቦን ክፍያ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ11.1% ጭማሪ ማሳየቱን አክለው ጠቁሟል። ተቋሙ ተጨማሪ ገቢ ለማግኘትና አቅሙን ለማሳደግም የሰበሰበውን የኢንሹራንስ ክፍያ መልሶ ኢንቨስት እንደሚያደርግም አክለዋል። ኢትዮጵያ በ2017 በጀት ዓመት በ9 ወራት ውስጥ ከላከችው 300 ሺህ ቶን የሚጠጋ ቡና ከ1.5 ቢሊዮን ዶላር በላይ ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለሥልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገለጹም። ዳይሬክተሩ አክለውም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን ከ125000 ቶን ቡና በላይ እንደተላከና ከ672 ሚሊዮን የአሜሪካን ዶላር በላይ ጭማሪ አስመዝግቧል ብለዋል። ሳውዲ አረቢያ ጀርመንና አሜሪካ የቡናው ተቀዳሚ መዳረሻ መሆናቸውንም አክለው ገልጸዋል። ወደ ውጭ ከተላኩ የኢትዮጵያ ቡና አይነቶች ውስጥም የነቀምቴ ሲዳማና የጅማ ቡና ቀዳሚዎች መሆናቸውንም ተናግረዋል። ኢትዮጵያ ከቆዳ ዘርፍ የምታገኘው ገቢ እየቀነሰ እንደመጣ ተነገረም። የኢንዱስትሪ ሚኒስቴር እንደተናገረው በአገሪቱ የሚገኘው የእንስሳት ቆዳ ተገቢውን ጥቅም ላለማስገኘቱ በእርድ ወቅት የሚፈጠር የጥራት ችግር እንደሆነ ተመላክቷል። ይህም የሆነው የእንስሳት እርባታው ዘርፍ ስጋን እንጂ ቆዳን ታሳቢ ባለመድረጉ እንደሆነ የሚኒስቴሩ ሚኒስትር ዴኤታ ታረቀ ሙሉልታ ተናግረዋል። እንደ ሚኒስቴሩ መረጃ በእሴት ሰንሰለት ላይ ያጋጥማለ ችግሮችም ሀገሪቱ ጥቅሟን ማስጠበቅ እንዳትችል አድርጓታል። ሀገሪቱ በእንስሳት ሀብት በተለይም ከአፍሪካ ቀዳሚ ብትሆንም ተገቢውን ጥቅም እየተገኘ አለመሆኑ ተደጋግሞ የሚነሳ ነው። ሚኒስቴሩ የእንስሳት ቆዳን ጥራትና ተወዳዳሪነት ለማሳደግ የቆዳ ልማት ስትራቴጂ መተግበር መጀመሩን የኢትዮጵያ ዜና አገልግሎት ነው የዘገበው። ኢትዮጵያ ዓለም አቀፍ እውቅና ካለው የደጋ በጎች ቆዳ የምታገኘው ጥቅም ቢሆን ከሚጠበቅባት አንጻር እጅግ አነስተኛ እንደሆነ ሀገሬ ቴሌቪዥን ከዚህ በፊት መዘገቧ አይዘነጋም። አልጄሪያ የፈረንሳይ ዲፕሎማቶችን ከሀገሩ እንዲወጣ ማዘዟን ተከትሎ ውጤቱን ታገኘዋለች ስትል ፈረንሳይ ያስጠነቀቀች። የፈረንሳይ የውጭ ጉዳይ መስሪያ ቤት እንዳስታወቀው አልጄሪያ ላደረገችው ሁሉ ጠንከር ያለ እርምጃ ይወሰድባታል ብሏል። አልጄሪያ የፈረንሳይ ዲፕሎማቶች በ48 ሰዓታት ውስጥ ከሀገር እንዲወጡ ያዘዘችው በትላንትናው ዕለት ነው። አልጄሪያ ከዚህ ውሳኔ ሊደረሰችው በፈረንሳይ የሚኖሩ አልጄሪያውያን በሀገሪቱ መንግስት ፍርድ የጣለባቸው በመሆኑ ነው። ይሁን እንጂ የፈረንሳይ መንግስት በአልጄሪያውያን ላይ የፍርድ ውሳኔ ያሳለፈው በእርግጥም በሕገ ወጥ ተግባር ላይ ተሰማርተው ይዣቸዋሉ ማለት ነው። ፈረንሳይ የቀድሞ የአልጄሪያ ቅኝ ገዥ ስትሆን 12 ዲፕሎማቶቿ እንዲባረሩ መወሰኑ በእጅጉ ቁጣን ቀስቅሷል። አልጄሪያ ካላግባብ ተፈርዶባቸው ላልቻቸው ዜጎች ዲፕሎማቶቿ እንደሆኑ በመግለጽ የፈረንሳይን ውሳኔ ተቃውማም ነበር። የፈረንሳይ ውጭ ጉዳይ ሚኒስትር በበኩላቸው አልጄሪያ ውጥረቱ እንዲባባስ ፍላጎቷ ከሆነ ሀገራቸው ምላሽ ከመስጠት ወደ ኋላ እንደማትል አረጋግጠዋል። ቻይና የአሜሪካው ግዙፉ የአውሮፕላን አምራች ምርት የሆነው ቦይንግ ወደ ሀገሯ እንዳይገባ እግድ ጣለች። የቻይና እግድ ከአሜሪካ ጋር ለገባችበት የንግድ ጦርነት ሌላኛው ማሳያ ነው ተብሏል። ሀገሪቱ በግዢ ሂደት ላይ ያሉትም እንዲቆሙ ስትል ተናግራለች። ከምርቱ ባሻገር ምንም አይነት የቦይንግ መለዋወጫዎች ወደ ሀገሯ እንዳይገቡም ነው ትዕዛዙን ያስተላለፈችው። እየጨመረ የመጣው አሜሪካ በቻይና ላይ የጣለችው ታሪፍ 145 በመቶ ላይ ደርሷል። ቻይና በአንጻሩ በወሰደችው አጸፋ 125 እንዳደረገችውም ባለፈው ሳምንት ተሰምቷል። ማዕቀብ የጣለው የቻይና መንግስትም ቀድሞ በአገልግሎት ላይ ያሉ የቦይንግ ምርቶች ጉዳት እንዳይደርስባቸው አማራጮችን እየፈለገ መሆኑን ብሉምበርግ ዘግቧል።